ዳት ሴት ወሬ ፈልጋችሁ ነው። ለእኔ አስባችሁ አይደለም። አታስቡም። መቼን ከኔ በላይ ለኔ የሚያስብለት ማንም የለም። አንዳንዴ ደግሞ በቃ አይ ሰው እኮ ፈን እያደረገ ነበረ ብ ሞቅ ብሏት ነው እንደዚህ። አታስቡ እን ሰንጥኑ እን አንዳንዴ እንደ ሁሌ አንጡራት ሆናላችሁ እና ተጠጦ ላይ አይለቀስም። ይለቀስ ሰቅሰቅ ተብሎ የሚለቀስ ሆኖ እየጠጣ ነው ያለ ነው ማልቀስ መጥፎ ነው ብሎ ማን እንደነገራችሁ እኔ እንጃኔ። የምሬን እኮ ነው እና ስትረስ ስትረስ ካለብህ ስትረስ እንታራግፋለን እንጂ ታዲያ እኔ ስትረስ ንዬ ውልተኛ እንደናንተ ወይ እኔ ስትረስ ምናምን እንደምትሉት መሰላችሁ? እኔ ደግሞኛል። ሀያ አራት ሰዓት እኔ ነበርኩ ላይቭ ላይ አምታይርድ። እንኳንም ደግሞ ቤት ልጆች አልኖሩ ስንታጋናችሁ አንቡጋችሁ ታወሩ ነበር። ደግሞ ድገሚውና እንጫጫ ደስ ይላል። ውይ ብደግመው በቃ አንዳንዴ ትናንሽ ድራማ ያስፈልጋል። እዚህ ላይ ብላይ በቃ ያልገባችሁ ነገር እናንተ እሱ ነው በቃ እ አንዳንድ ሰው እኮ የሆነ ተጣልቶ ሳይሆን የውሸት ቪው ለመሰብሰብ ለመታየት ምናምን። እነዚህ አልታይ ያለ ፊት አለ። አንዳንዴ እንዲታይ ፊታቸው የሆነ ድራማ ይዘው ይመጣሉ። እ አንዳንዴ ፐርፐዝሊ በቃ ድራማ ይዘው ይመጣሉ ለመታየት። ፍቅር ስንሰራ ታስራችኋል ብላችሁ ቂጣችን ገልብጠንም ስንተኛ እረ፣ ተቀጣጠለ ቤቱ ብላችሁ ሶስተኛ አይኔት ሶስተኛ ፓርት ደግሞ ምን እንደምትሏል። አንዳንዴ ጥሩ ነገር ለማሰብ ሞክሩ። ጭንቅላታችሁን አመዛዝኑት እንዴ። አንዳንዴ ምኑን ከምኑ ኮምፔር እንደሚያደርጉት ሁሉ ያስቁኛል እኮ ሰዎች። የየራሳቸው ሰው ድስት ክዳኑን አያጣም ነው ሳምቲንግ ይባላል። ሰው የየራሱ የሆነ ታይፕ አለው። በዛ ላይ ዝም ብዬ ቀና ብዬ አይደለም ዝቅ ብዬ ማለያው ነገር ላይ ዶንት ፑት ሚመን እዛ ላይ አታስቀምጡኝ። እኔ እኔ ስበላ መርጬ ነው ምበላ። ምን አደለም። አብሬው ለምተኛው ለምበላው ነገር እንኳን መርጬ ነው ምበላ። አስስ ገሰስ አልበላም። እኔ ፕሪግነንቱኜ እንኳን ፕሪግነንቱኜ መርጬ ነው ምበላው እኔ። ቴንክ ዩ ሚኪዬ። ፕሪግነንት ስቶኛ ሁሉም ነገር መጎስጎስ ነዋ። እኔ እንደዛ ሰዓትም ራሱ የራሴ ምግብ ካልሆነ አይጥመኝም። ያ ምልሽ ደግሞ በሌላ በተለይ የአማርኛ ነው ምነግርሽ። መርጬ ነው ምበላው አያስደነግጠኝ ምንም አይነት ነገር። እንደናንተ ህይወታችሁ እንደ ጀዘባችሁት አልጀዘብኩም እኔ። አምግድ በጣም ግር ነኝ እኔ እ ባጭዬን የምትሰጣለን ይ ጊፍት አባቴ እ አንዳንዱ ዝፍጥ እራሱን ዝም ብሎ ወይ እድሜው የተንቋቋበት ሰው ወይ ከመልክ መልክ የላቸው ወይ የሆነ ነገራቸውን ክብራቸውን ያልጠበቁ ሰዎች ጋር ኮምፔር አታርጊኝ።

ለምን እኔ አምጥቼ ከባሌ ባሌ ጋር እየተላላስኩኝ እንደዛ ስፖስት ለምን ኤግዛጅሬት አላደረጋችሁትም ጋይስ? ያን ያንማ ጥሩ ነገር ማይታይሽም። ምረደናቁርት አቁርት እንዴ እየተላላስኩኝ። ሙቪ ሰሪ ሙቪ እንኳ እንደዛ አልተሰራ ተሰርቶ እንዴ ኩሪፍቱ ላይ እንደዛ ሙቪ ኤግዚቱን ጥሼ ይሄ ነገር ነው የሚመቸኝ ብዬ ነው ሀገር አቋርጬ የሄድኩት አይደለም። እዛ ሚስ ለሚፈጠረው ነገር ምንም ሰርፕራይዝ የሚያደርገኝ ነገር የለም ለማለት ነው። እናንተን ጤነኛ ናችሁ በቤታችሁ ወይም ምናምን ብሎ ማን እንደነገራችሁ አላውቅም። እኔ በጣም ከሴት ቀብራራ ጀግና የሆንኩ ሴት ነኝ። ራሴ ነው የምነግርሽ፣ ማንም አይነግርሽ። ይሄ ማንም ፕሩቭ እንዲያደርግ አልፈልግም። ራሴ ነው የምነግርሽ። አሁንም ቀብርር ያለ ወንድ ነው የጠበስኩት። በጣም ደስ ሚል ምንም አይደለም። እኔ ኳ ላይ ኮብልስቶን ነው የምትመስሉኝ ያልኳችሁ፣ ለዛ ነው በቃ እኔ አም ብላይንድ ጋይስ። አይደለም አብሬ የነበርኩትን የተውኩትን ነው እና አዳዲስ ሰው ቢሰለፍ እንኳን አትታዩኝ፣ ኮብልስቶን ነው የምትመስሉኝ። እኔ በቃ ጡዝዝ እያለሁ በፍቅር እኔ በግልጽ እኮ ተናገርኩ። እንደዚህ አይገባችሁ እስቲ ማሪ የት ነው የነበርኩ? አንቺ ነው የሚገባሽ የነበርኩበት ቦታ። አውቶቡስ ነው የነበርኩ እኔ ካልጋ፣ ይሄ እንዴት ተሰቅዬ እንዴት እንደተኛው እራሱ አላውቅም። ጌጤም ገልብቼ እኔ በቁምጣ ብቻ ኬጤ፣ መገልበጡ ያየው ጋሴ እንዴት እንደተኛው አላውቅም። እንዴት እንደተኛው እንዳን ስትር መጠመጭ ጥርስሽን ሳትፍኪ እንደምታኙ መሰለሽ አልነበርኩም። እኔ የት እንደነበርኩ እንት የሰው ልጅ ከጠጣ ላይ ይጃጃል ይጃጃል። አልኮል መጠጥ እኮ ነው ጋይስ። ያስፈልጋል ግድ ነው ግድ ነው በቃ። አሁን እኔ ትናንት ምን እንደነበረ አላውቅም። እኔ እናንተ ስትሉ ነው። እኔ በጠዋት ስነሳ ሪ ከንበሪ ከንዱኛለሁ እና አታካብዱ። አንድ ሰው ቢጠጣ፣ አንድ ሰው ቢያጨስ፣ አንድ ሰው እንቅልፌ ቢወስደው አሁን እዚህ እያልኩማ ብታይኝ እያንዳንድሽ ሰርግሽ ነበር ማለት ነው። በዚህ አይነት ሰርግሽ ነበር። ደግነቱን የሚያንኮራፋ ወንድም አልወድም፣ እኔም አላንኮራፋም። የምሬ እኮ ነው። እያንኮራፋው ብታይኝማ ሰርግሽ ነበር እያንዳንድሽ። ወይኔ እሱን ደግሞ አንድ ቀን ጠብቄ

እስትረስ እየዞረባችሁ ያለ አስር ለባሎ እየተመራችሁ ነው፣ ቤታችሁ ውስጥ በስትረስ እኔስ መጥቼም አራግፌብሽም ተንፍሼም አጭሸብሽም እንደው አባረዋለሁ እስትረሴን። ደሞ አሁን ቴንክስ ጋድ እኔ ምንም አይነት ስትረስ እኔ ባዘር የሚያደርገኝ ነገር ብቻ ነው ቤቴ ላይ የሚረብሸኝ። ያው አንዳንድ ሰው ፉንቃ ሲገባለት በጣም ሀይለኛ ከባድ ፉንቃ ሲኖር ከባድ ነው። ስድስት ጊዜ ትታያለች ስድስት ጊዜ ትታረቂያለች። ይሄ ነው ዳሴት ከዛዎች ውጭ እኔ ምንም ስትረስ የሚያደርገኝ አንድም ነገር የለም። ምንም እንዴ እኛ ይሄን ቱቢ ይሄ ድራማ የበዛበት ላይፋችሁን እኛ የምንከተል እንዲ እኔ አንድ አይነት ሙቪ አልከተልም። አም ዲፍረንት ቤቢ ከእናንተ። እኔ በጣም ድራማ አልወድም። ይሄ ድብቅብቅ ያለ ድራማ አንቺን የተነፋ ጎማስ መስሎ ስትረስሽ፣ እንደ ፕላስቲክ ተወጣጥረሽ። ስትረስ እኮ ነው እንደዛ የሚያደርጋችሁ ጋይስ። እንደኛማ ወጣችሁ ትንሽ ትንሽ ነገሯን ተንፈስ ተንፈስ ተንፈስ ብት ሴክሲ ሌዲ ሴክሲ ሌዲ ሆነ ቁጭት ነበር። እንደኔ ምድረ ወረኛ እንደ እናንተ ጭንቀት እኮ ነው እንደዛ የሚያረጋችሁ። ሰው ሊሰማ ቢሉ አይሰማም። እኔ ምን አባሻ ገባኝ? ቢሰማ ባይሰማ ሰው እኔ ከተስማማኝ ያስኩት ሰው ሌ ስለ እናንተ ደግሞ እኮ አታፍሩ እያላችሁ ደግሞ የምትንሸዋኮኩት ለሱ አይሰማችሁም። እኔ እናሱ የመጨረሻ ሌላ ገደል ውስጥ ገብተናል። በቃ ሁን ላይ ነኝ እኛ እኔ በተለይ አልሰማም። ጭራሽ ማትማሩ ከመጀመሪያው ከሁለተኛው፣ ከሶስት፣ ከአራት እስከ እኔ እስከ አስር ዴት ቢሞላ የምትማሩ አይመስለኝም። እናንተ የኔ ህይወት የሚገባችሁ አይመስለኝም። እንዲገባችሁን መሆን እኳ አይጠበቅባችሁን ጋይስ እኔ ገና እንዳርገው በዳሱ መገለበጥብህ እያንዳንድ ሜጃም የለ ቁጭ ብለህ እኔ ሳለቅስብህም ተናግሪያለሁ እኮ ሳለቅስም ስዳርም ስፈታም ስወልድም ሳረግዝም ቁጭ ብለሽ ነው የምታይኝ። በቃ ይህን ነው እኔ እኮ ሁሌ ከምናገረው ነገር አንድ ነገር አጉርላችሁ አይቻላቅም ሳለቅስብሽም ቁጭ ብለሽ ነው፣ ስሰክርብሽም አብረሽ ነው፣ ስወንድም አብረሽ ነው። አገር አቋርጬም ተድሬም ስመጣ አብረሽ ነሽ። ኤቭሪቲንግ አብረሽ ነሽ። አሁን የቅርሽ አርግዤብሽ ደሞ እሱን እስከምታዋል ልጅ ነው የቀረ። እሱን ደሞ ጠብቂ፣ እሱን ደሞ ጠብቂ። ሰው ያኔም እኮ ባልሽ እያላችሁ ትመጣላችሁ እናንተ የዋህ እኮ ናችሁ። እኔ ደርስ የሚለኝን ነው እማደርገው ጋይስ መስከር ካለብኝ እሰክርብሻለሁ። መጥፋት ካለብኝ እተፋብሻለሁ። ቁጭ ብዬ ላይቬን ከፍቼ ብሄድም ጠባቂ ነው ዘበኛ። ቁጭ ብለሽ ትጠብቂያለሽ። እያንዳንድ እና ባዶን ሊያድር ነበር ተከፍቶ ላይቡ። እናንተ ካልጠበቃችሁት ማን ሊጠብቀው ነው ታዲያ? ነበረ በዛኛው አካውንቴ፣ ጋይስ። ሞዴሬተር ማን እንደነበረም አላውቅም። በዛኛው ስቶፕ ዲስሪስፔክት ፒፕል ምናምን ብሎ ወደ ላይ ሄዷል። አልጨረስኩትም። ምናባሽ አንቺ ዲስሪስፔክት ቦታ ምናባሽ ታደረጊ ትገኛለሽ እከክ ከፍለሽ የምታይኝ መሰለሽ? እንደ ከፍለሽ ነው እንደ እኔን እያየሽ የማናበርሽ ይሄ እኮ ነው አንጡራነሽ የምልሽ። ለዚህ ነው ልክ ከፍለሽ በግዴታ እየተባለሽ ትመስያልሽ። አትሄጂም ሌላ ቦታ ዲስርስፔክት አስር ያደርግሻለሁ። ምን መሄጃለሽ? የትኛውን ከባልሽ ጋር አኒሞን ሂደሽ ፍቅር ስትሰሪ ነው? ድንጋ እራስ ልክ ከፍሏችሁ ደግሞ ዶንት ዲስሪስፔክት ፎር ፒፕል ስትልሽ የከፈለችሽ

ሳ ቅዳሴ ጾም ጾም የለም። ትኛለሽ መተሽ ልክ እንደ ግዴታ ጾም እንደ ግዴታ እንደሆነ፣ እንደዚህ እየተሳደብን ምን ጾመኛ ነኝ ደርሽ ደጋሚ ለመውለድ ታስቢያለሽ? እነዚህን እንኳን በቅጡ ሳታሳደጊ ዝዝናሚ ቤቢ ለረንግ ፐርሰን ነው የጻፍሽው ለእኔ አይደለም። ተሳሳትሽ። አሁን ገና ነው የተሳሳትሽው። ልጆችሽን ትምህርት ሳት ል ሰክሬብሽ እንኳን ልጅ ትምህርት ቤት መሄድ ካለበት እንደሚሄድ ነው የምነግርሽ። አንቺ ብስብስ እበት እበት ስለ ልጆች ነጤኝ ግን ፕሩቭ አላረግሽም ለምትናገሪው ነገር ማይንዲ አትነኪው ተሳስተሽ አትነኪው ነው ሌላ ሰው አይነግረኝም ስለ እኔ እናትነት እኔ ራሴ ነው የምፈረምለት አንቺ ብስብስ እበት አዲሱ አዲሱ ስድቤ እበት ነው ብዬሻለሁ ምን ኢትዮጵያ ዘጠኝ ልጅ እየተወለደ አለ እንዴ ምንም ሳይኖርሽ ይገርምሻ እንዲ አሜሪካን ያደጋገር ላይ ደግሞ ተወልጃለሽ ትኛለሽ እከክ አንቻ ልውልድ ሽማር ጠሻል እና እኛ እንውለድ። ወልድ ደጋግሜ ነው መወልድብሽ አንቻ ቶልጅም። እና ታዲያ ኔ ግንድ ነኝ እንዲ አንቺ በዳሳ ቶሎሳ ከበደ መስፍኔ እስከሚመለስ ቁጭ በይ። ጎልድ ዲገርነሻ ኪስ ነው የምታየው ህይወት አደለም የምታየው። አንቺበት ታይሜ ስለተጠቀምኩብሽ ኮን እንደዚህ የምታየኝ ኔ እንዳንቺ 28 ነኝ 25 ነኝ እያልኩ መቀመጥ አለብኝ? ከንትንሽ ከንትንሽ ሸብተሽ ተስፋ ቢስ ጨለማ ድቅድቅ ጨለማ ውስጥ ያላችሁ ሰዎች አላችሁ። እኛ ኮ መውለዳችን ነው ተስፋ የሰጠን እንጂ እዚህማ እያንዳንድሽ ተቀብሪን ነበር፣ ደግሞ ሳንወልድ ደግሞ ቁጭ ብንሉ ነው እናትነትን እንኳን ተሳስተሻል። በደንብ ነው ማስተምርሽ እንዴት እንደሆነ አስተምርሻለሁ። ቁጭ እያረግሁ ጆሮ ጆሮሽን እያጮኩ ነው ማስተምርሽ እናትነት እንዴት እንደሆነ። እናትነትን ለወሬ ወይ ለማስመሰል አይደለም የምጠቀመው እኔ። በደንብ ዋጋ ከፍዬ ነው። አንቺ እንኳን አለሽበት ወደ ልግንድ ወዛደር የሆነ ፈሱን እያረገ እየተኛ ባላለኝ ትያለሽ። ባልሽ፣ ልጆችሽ ላይ አንዳንዱ ስንት ግሬድ እንደሆነም አያውቅም ቤት ውስጥ አለ ለመባል የተቀመጡበት ባሎች አሉ። ከእንደነሱ አንዱ አንቺንሽ ሲሪስሊ። አንዳንድ አባቶች እኮ በት ናቸው ቤት ውስጥ ስንት ግሬድ እንደሆኑ እንኳን አያውቁም ልጆቻቸውን። አንቺንሽ ሙሉ ፉል ፓኬጅ ካስት የወሰድሽ ይመስል ልጅሽን ቴክር የምታደረግም ያውም እንደኔ አይነት እናት ደግሞ፣ ፈሳምሽ ጥሩ ላይፍ አለኝ ብለሽ የምትኖሪው ላይፍ፣ እንኳን ከባልሽ ጋር እየኖርሽ የኔም ያል አታሳድጊም ልጅ። የእኔ ልጆች እኮ ብትነኪያቸው ያልፋሉ። ይህን እንድነግርሽ ከፈለግሽ እነግርሻለሁ። ልጅ እያለሽ ልጅ እያለሽ በእኔ ልጅ የምትቀኝ ትኖሪ ያለሽ እበት ነሻ። ልጅ እያላችሁ የሚቀናባቸው ልጆች ነው ያለኝ። እኔ ደግሞ ተመርቄ ነው የተሰጠኝ። አምብለስ ሰክሬ አይፈቀድልሽም? የእኔ እናት፣ እሱ ሲሰክር የእሱን ትፋት ቁጭ ብለሽ ጥረጊ እንጂ እንዴት ብለሽ አንቺማ? ለመስከር አይፈቀድልሽም። አንዳንድ ሴቶች እኮ ጀል ያላችሁ ትዳር አይደለም፣ ትዳር ነው እንዲ ያላችሁ አንዳንድ ሰዎች ንገሩ። ይበይ ልንገርሽ፣ እሱ ሲሰክር አንቺ ጥረጊ እንጂ እንዴት ብለሽ ይፈቀድልሻል ስካር? እኔ እኮ ኮንፊደንስ አለኝ። በቤቴ እኮ ነው፣ ይህን የሚያክል ቤት ቁጭ ብዬብሽ እኮ መስከር ካለብኝ እሰክርብሻለሁ። የፈለግኩትን ነው ማረግብሽ አለኛ ስላለኝ እኮ ነው። አንቺ እሱ ሲሰክር ስድስት ሰዓት ቁጭ ብለሽ እንደ ባል ሳይሆን እንደ ቤት ሰራተኛም ሳይሆን እንደ ዘበኛ አንሰጥሽም አልኩን፣ እንደምንም ነው በቃ። ሌላ ቦታ ቢካስ ኮንፊደንስ አለኛ ባልሽ ጥሎሽ ቤዴኒን ኑሮሽን ለመምራት እኳ አንቺ ያውም ከሁለት ልጅ ጋር ገደል ነው ምትገቢ ቂጤን ያዙኝ ብለሽ ወይ ራስሽን ደግሞ ስትሬት ገርሉ ነሽ ነው የምናገኝሽ ኪስ እያወለቅሽ እነ ጎልድ ዲገር። ቀጥ ብዬ ነው እኔማ ስለ ልጆቼ የምነግርሽ። አንቺበት ቀጥ ብዬ ነው ስለ ልጆቼ የምነግርሽ። ቀጥ አረግጬ ተፍቼ ነው የምነግርሽ ስለ ልጆቼ። የኔን ያህል ደግሞ ኮንፊደንስ ብር ኑሮሽ፣ እንኳን ህይወትሽን እንዴት መምራት እንዳለብሽ አታቂ ነው እየተፈራረቃችሁ ሶስት ቀንና አራት ቀን እየገዛችሁ የምትከፍሉት ቢላችሁን፣ ነው እንንገራችሁ። እሱን ደግሞ ጆሮ ለባለቤቱ ባዳ ነው ሚሉሽን፣ በሰማሽ ገበያ ባልወጣሽ ጅንጆሮ፣ አሉ የራሷን መላጣ አስቀምጣ በሰው መላጣ ትስቃለች። እኔ ኒካን ከርስ ማረጋቸ ወይዘር፣ እኔ እኮ የጀግና ልጅ ነኝ ስልሽ፣ ፊቴን ከፍቼ ነው እንደዚህ የምነግርሽ። እረግጥሻለሁ። በኮንፊደንስ ነው የምነግርሽ የዞረበት ላይፋችሁን እየኖርን ነው። እኛንን እያኗኗርናችሁ ያለን እኮ ተስፋችሁ እኛንን። አርቲስት ትላለ። አርቲስት ምን? ያ የትኛው ሙቪ? እኛ አይደል እንዲ ለእናንተ ተስፋ ናችሁ። እኔ አሁን የሰለቸኝ አለን የምትሉ ሰዎች ነው የምታስቁኝ። ቢከፍቱት ተልባ ናችሁ። የኔን ያህል እንኳን ላይፋችሁን መኖራችሉ ፔን የለሽም ፈሳ። እኛና እናንተ እስቲ እንፎካከር። አለን የምትሉ ሰዎች እኮ ነው አሁን ያስቸገራችሁ። ወይ አትኖሩት፣ ወይ አትበሉት፣ ወይ አታሳዩን፣ ወይ ወፍ የለ፣ ወይ ፊታችሁ አይናገር። እኛ አትሌት ፊታችን ይናገራል እኮ ባይዘው፣ ወይ ኑሮ ፊትን ነው የሚመስል። አንዳንድ የድህነት መንፈስ ደግሞ አይለቅም። እስቲ ብትታጠቡ፣ የማይጸን ብትታጠቡ፣ የማይለቃችሁ የድህነት መንፈስ አላችሁ።